በስመ አብ ወልድ ወንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወረሐ ጥቅምት አስራ ሁለት እንደ አምላክ በሚሆን በአብ በወልድ ወንፈስ ቅዱስም ጥቅምት 12 በዚች ዕለት የመላእክት አለቃ የከበረ የቅዱስ ሚካኤል የባሉ መታሰቢያ ነው። በዚች ቀንም ዳዊት ነቢዩ ሳሙኤልን ልኮታልና የዳዊት አባት ወደሆነው በቤቴሌም ወደሚኖር ወደ ኤሴ ቤት ይሄድ ዘንድ በቄስ ልጅ በሳውል ፈንታ ለእስራኤል ልጆች እንዲነግስ ልጁ ዳዊት ይቀበው ዘንድ አዘዘው። ሳሙኤልም ወደ ኤሴ ቤት ወሄዶ ልጆችህን ሁሉንም አቅርብልኝ ብለው ኤሴንም ከዳዊት በቀር ሁሉንም አቀረባቸው። እርሱ በእርሻ ውስጥም በጎችን ይጠብቅ ነበርና ሳሙኤልን የመንግሥት ቅባት ያለበትን ብልቃጥ በራሳቸው ላይ ከፍ ከፍ አደረገ ባደረገ ጊዜ እግዚአብሔር አልመረጣቸውም ሳሙኤል እሴይን ልጆችን እነዚህ ብቻ ናቸውን አለው ኤሴይም በጎች የሚጠብቅ አንድ ትንሽ ልጅ አለ አለው ሳሙኤልም ደግሞ ኤሴይን እሱ ሳይመጣ ምሳ አልበላምና ልከህ አስመጠው አለው እሱም ልኮ አስመጠው መልኩም ቀይ ዓይኖቹ የተዋቡ አርአየውም ያማረ ነው እግዚአብሔር ሳሙኤል ይህ። ይበልጣቸዋልና ተነስተህ ቅበው አለው። በዚያን ጊዜም ሳሙኤል የመንግስት ቅባት ያለበት ቀንድ አምጥቶ በወንድሞቹ መካከል ቀባው። ከዚያችም ቀን ጀምሮ ለሁል ጊዜ እግዚአብሔርን አመሰ እግዚአብሔርን መንፈስ በዳዊት ላይ ያደረበት። በእስራኤል ልጆች ላይ ነገሰ። እግዚአብሔርም ዳግመኛም። በሁለተኛ በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ሚካኤል ወደ ዳዊት ላከው፣ ራአይታይ ጎልያድንም እስኪገለውና የእስራኤል ልጆች እስከሚያድናቸው ድረርቶ ኃይልን ሰጠው። ስለዚህም የበዓሉን መታሰቢያ በየወሩ በአስራ ሁለት ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ለእግዚአብሔር ምስጋናውን እኛንም ለመላእክት አለቃ የመላይት አለቃ ቅዱስ ሚካኤል በአማላጅነቱ ይማረል ዘላለሙ አሚን። በዚችም ቀን ከአስራ አዋሪያት አንዱ የወንጌላዊ ማቴዎስ የረፍቱና የምስክርነቱ መታሰቢያ ነው። ይህም እንዲ ነው። በብዙዎች አገሮች ውስጥ አስተምሮ ብዙዎች ሰዎች እግዚአብሔር እግዚአብሔርም ወደ ማወቅ ከመለሰ በኋላ ክብር ይግበውና ጌታችን ወደ ካህናት አገር እንዲሄዱ ወደ ካህናት አገር እንዲሄድ አዘዘው። ተጉዞም ወደ ከተማው መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴና አገኘው። ወደ ከተማውም ለመግባት እንዴት እንደሚችል ጠየቀው። ወጣቱ ብላቴናውም እንዲህ ብሎ መለሰለት፤ አንተ ግን ራስህን ጺምህን ካልተመላጨብ በእጅህም ዘንባባ ካልያስክ መግባት አትችልም። ይህም ነገር ለሐዋርያው ቅዱስ ማቴዎስ አስጨንቆ ሲያዝን አስቀድሞ ያነጋገረው ያ ወጣት ላቴና ዳግመኛ በስሙ ጠራው። ሐዋርያውም ወዴት ታውቀኛለህ አለው። እርሱም እኔ ጌታህ ኢየሱስ ነኝ ጌታህ ኢየሱስ ነኝ አልሁ። አሁንም እንደነገርሁ አድርግ፣ እኔም ካንተ ጋር አለው። ካንተም አልርቅም አለው። ከዚህም በኋላ ጌታችን እንዳዘዘው አድርጎ ወደ ካህናት አገር ገባ። ለአማልክትም ካህናትም አለቃቸውን ከሆነ ከአርሚስ ጋር ተገናኘ። ከእርሱም ጋር ስለ አማልክቶቻቸው ተነጋገረና ድንቅ ታምራትን በማድረግ ጣቶቻቸውን አቃጠላቸው። እንዲህም አላቸው፣ ራሳቸውን ማዳን ያልቻሉ ሌላውን እንዴት ያድናሉ? በዚያን ጊዜም ከአርሚስ ጋር ብዙዎች ሰዎች አምነው አጠምቃቸው፣ ከሰማይም ማዕድ አውርዶ መገባቸው። የሀገሩም ንጉስ ይህንም በሰማ ጊዜ እጅግ ተቆጥቶ ከአርሚስ ጋር ሐዋርያው ወደ እሳት ጨምረው፣ ጌታችንም አዳናቸው ጌታችንም አዳናቸው። ከዚህም በኋላ በሚያሰቃያቸው ነገር ሲያስብ እንሆ ልጁ እንደሞት እንደ ሞተ ነገሩት። እጅግም አዘነ። ሐዋርያው ቅዱስ ማቴዎስ ልጅን እንዲያስነሱት እንዲያስነሱት ወደ አማልክትህ ለምን አትለምንም አለው። ንጉሱም የሞተ ማንሳት እንዴት አማልክት ይችላሉ? ብሎ መለሰ። ቅዱስ ማቴዎስ ብታምንስ የእኛ አምላክ ልጅን ማስነሳት ይችላል አለው። ንጉሱም ልጄ ከተነሳ እኔም አምናለሁ አለ። በዚያን ጊዜ ሐዋርያው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየና የንጉሱን ልጅ ከሞት አስነሳው። ንጉሱም ክብር ይግባውና በጌታችን አመነ። የአገር ሰዎች ሁሉም አመኑ። የቀናች ሃይማኖትንም አስተምሮ የክርስትናንም ጥምቀት አጠመቃቸው፣ ካህናትንም ሾመላቸው። ከዚህም በኋላ ወደ ሌሎች አገሮች ሄዶ ወንጌልን አስተማረ። ከዚህም አስቀድሞ በደመና ተነጥቆ ብሔረ ብፁዓን ገብቷል። ክብር ይግባውና ጌታችን ክርስቶስም ሁልጊዜ በየበዓላቸው በየበዓላቸው ወደ እነርሱ ሲመጣ አየው። ከእርሱም ጋር መቶ አርባ ሺህ ሕፃናት አሉ። መላይትም ሁሉ በዙሪያው ቆመው ያመሰግኑታል ያመሰግኑታል። በብሔረ ብፁዓን ስለሚኖሩ ወገኖች፣ ድንቅ ስለሆነ ሥራዎች ሁሉ ከሐዋርያት በኋላ ወደ እርሳቸው የገባ ዘሲማስ ቀሲስ ምስክር ሆነ። ከዚህም በኋላ የአዋርያውን የተጋሎውን የምስክርነቱን ፍጻሜ ሲቀርብ አንዲት ከተማ ገብቶ አስተማረ፣ ብዙዎችንም አሳመነ። አገረ ገዥንም ይዞ ከወህኒ ቤት ጨመረው። በዚያንም አንድ እጅግ የሚያዝን አስረኛ እስረኛ አይቶ ስለ አዘኑ ጠየቀው። እርሱም ብዙ የሆነ የጌታው ገንዘብ ከባህር ከባህር እንደሰጠመበት ነገረው። ሐዋርያው ቅዱስ ማቴዎስ ወደ ገሊያ ባህር ዳርቻ ይሄድ ወርቅንም የተሞላ ከረጢትም ታገኛለ ያንንም ወርቅ ወስደ ለጌታ ስጥ አለው። ስለዚህም ድንቅ ታምር ብዙዎች ክብር ይግበውና በጌታችን አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስንም ራሱን እንዲቆርጡ ስጋውንም ለሰማይ ወፎች እንዲጥሉ አዘዘ። ከሰማውም አውጥቶ ከከተማውም አውጥተው ቆረጡት። ምዕመናንም በስውር መጥተው ወስደው በመልካም ቦታ ኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ ሐዋርያው ጸሎት ይማረብ። በረከቱ ከእኛ ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ ፀንቶ ይኑር፣ አሜን። በዚችም ቀን ንጹህ ድንግል የጠባይን ፍላጎት ድል የነሳ አባት ለአባቶች ሊቃነ ጳጳሳት አስራ ሁለተኛ የሆነ የእስክንድሪያ ሊቀ ጳጳስ አባ ዲሜጥሮስ አረፈ። ይህም አባት አስቀድሞ መጽሐፍትን ያልተማረ ሕዝባዊ ገበሬ ነው፣ በወላጆች ወይን አታክልት ቦታዎች ውስጥ የሚሰራ ሆነ። ከታናሽነቱ ሚስት አጋብተውት ከእርሷ ጋር 48 ዓመት ኖረ። ድንግልናቸው በንጽሕና የጠበቁ ናቸው። የተሰወረውን ከሚያውቅ እግዚአብሔር በቀር ይህንን የሚያውቅ የለም። ከእርሱ በፊት የነበረ ሊቀ ጳጳሳት ቅዱስ ዮሊአኖስ ረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት፣ ከእርሱም በኋላ ሊቀ ጳጳስ የሚሆነው በምልክት ገለጠለት። እንዲህም አለው፣ ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ። ከአንተ በኋላ ሊቀ ጳጳሳት የሚሆን እርሱ ነውና ያዘው፣ አትተወውም። በዚያች ቀን ዲሜጥሮስ ወደ አታክልቱ ቦታ ገባ። ያ ያለ ጊዜው ያፈራ የወይን ዘለላ አገኘ። ያንንም የወይን ዘለላ በረከት ሊቀበልበት ወደ ሊቀጳጳሶቱ ወደ አባ ዮልዮስ ይዞት ሄደ። በዚያንም ጊዜ አባ ዮልዮስ ዲሜጥሮስን በእጁ ይዞ ለሕዝቡ ሁሉና ለኤጲስ ቆጶሳት አሳልፎ ሰጠው። ከኔም በኋላ ሊቀ ጳጳሳት የሚሆናችሁ ይህ ነው፤ ስለ እርሱ ከእግዚአብሔር የተላከ መልክ መልአክ ነግሮኛልና፣ ይዛችሁ ሹሙት አላቸው። ይዛችሁ ሹሙት አላቸው። ከዚህም በኋላ አባይ ዮልዮስ ባረፈ ጊዜ የጸሎቱን ስርዓት ፈጽመውለት ሊቀጵጵስና ሹመት ያን ጊዜ መንፈስ ቅዱስ መላበት። የቤተ ክርስቲያን የሆኑ የብሉያትና የአዲሳት መጻሕፍትን አንብቦ ተረጎማቸው። ብዙዎችም ምስጢራትን ተገለጡለት። ከዚህም በኋላ ባህረ ሐሳብ የተባለውን የዘመን መቁጠሪያ ሰራ። ከእርሱም በፊት የነበሩ የክርስቲያን ወገኖች የመድኃኒታችን የጥምቀቱ በዓል ጥር 11 ቀን አከበረው። በማግስቱም የከበረች አርባ ጾምን ጀመረው እስከ የካቲት 22 ቀን ድረስ ይጾማሉ። ከዚያም በኋላ መጋቢት 22 ቀን የወሳናን በዓል አከበረው። በማግስቱም የህማማትን ስሙን ስሞን ሳሞን ጾም ጀምረው ይጾማሉ። ከሐዋርያትም ዘመን ጀምሮ እስከ እርሱ ዘመን እንዲሁ እንዲህ እያደረጉ ኖሩ። እርሱም እንዲህ ሰራ፣ የከበረች የጌታችን ጾም መግቢያዋ ከሰኞ ቀን እንዳይፋለስ፣ ፍጻሜውም በአርብ ቀን፣ ከዚያም በወሳይና በዓል አያይዞ ሰራ። በሚቀጥለውም ሰኞ ቀን የህማማ ጾም ተጀምሮ እንዲጾም፣ የስቅለቱ በዓል ከአርብ ቀን እንዳይፋለስ፣ የከበረች የትንሣኤዋን ጵራቀልጦስንም በዓል ከውድ ቀን የዕርገቱን በዓል ከሐሙስ እንዳይፋለስ እንዲሁም አዘጋጅቶ ለኢየሩሳሌም አገር፣ ለሮሚ አገር፣ ለኤፌሶን፣ ለአንጾቂያ ሀገር ሊቀጳጳሳት ለእያንዳንዶቻቸው ላከላቸው። እነርሱም በደስታ ተቀብለው ሰሩበት። እስከዚችም ቀን ጸንቶ ኖረ። በቁርባን ቅዳሴ ጊዜ ዘወትር ክብር ይግበውና ጌታችን ኢየሱስ ክርስቶስ የሚያየው ሆነ። የሕዝቡም ኃጢአታቸው በፊት ግልጥ ሆነ። ስለዚህም የማይገባቸውን ስጋውንና ደሙን ከመቀበል ይመልሳቸዋል። እንዲህም ይላቸዋል፣ ሄዱ ንስሐ ግቡ፣ ከዚያም በኋላ መጥታችሁ ስጋው ደሙን ተቀበሉ። ስለዚህም ነገር ብዙዎች ኃጢአት ከመስራት የሚጠበቁ ሆኑ። ልባቸው የደነደነል ሌሎች ግን ጠሉት። እርስ በርሳቸውም እንዲህ ተበባሉ ይህ ሰው ሚስት አግብቶ ሚስቱ ከእርሱ ጋር ትኖራለች፣ ሳይገባውም በወንጌላዊ ቅዱስ ማርቆስ ወንበር ተቀመጠ። ከንጹሕ ድንግል በቀር አይሾምም አይሾምበትም ነበርና እኛንም ኃጢአተኞችን ናችሁ ናቸው ብሎ ይገስጻልና። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ ዲሜጥሮስ ሆይ ራስም ብቻ ማዳን አትሻ፣ ወገኖችን ይጠፉ ዘንድ አትተው። ነፍሱንም ስለመንጋዎች አሳልፎ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችን በቅዱስ ወንጌል የተናገረውን አስብ አለው። ዲሜጥሮስም መልኩን መልአኩን ጌታዬ የምትለኝ ምንድን ነው አለው። መልአኩም በአንተ በሚስት መካከል ተሰውሮ ያለውን ሚስጥር ለወገኖች ግልጽ ብሎ ግለጽ ብሎ መለሰለት። ከዚህም በኋላ ሕዝቡን አሰባሰባቸውና አሰባሰባቸው ሊቀ ዲያቆኑም ወጥተው ወደ ቤታቸው እንዳይገቡ፣ ሕዝቡንም ንገራቸው አለው። ራሱንም ቅዳሴውን ቀደሰ። ሁለተኛም እንጨቶችን ሰብስበው እሳትን አነደዱ እንዲያነዱ አዘዛቸው። እንዳዘዛቸውም አደረጉ። ያን ጊዜም ይህ አባት ተነስቶ ከሚነደው እሳት መካከል ገብቶ ለረጅም ጊዜ ቆሞ ጸለየ። ከእሳቱም ፍም አንስቶ በሚከናወንበት ቀጸላ ቀጸላ አደረገ። ሚስቱም ጠርቶ መጎናጸፊያሽን ዘርጊ አላት። በዚያም የእሳቱ ፍም ጨመረ። በእሳቱም መካከል በአንድነት እየጸለዩ ቆሙ። ህዝቡም እጅግ ያደንቁ ነበር። ከዚህም በኋላ ካህናቱን ህዝቡ እንዲህ ብለው ለመኑት፣ አባታችን ሆይ ይህንን የሰራኸውን ስራ ታስረዳን ዘንድ ከቅድስና እንሻለን። እሱም ይህንን ስራ የሰራሁት ከንቶ ዳሴ ሽቼ አይደለም እናንተ እኔን አታአምታችሁ ስለ እኔ እንዳትጎዱ እንድትድኑ ከዚች ሴት ጋር በመካከላችን ተሰውሮ ያለው ምስጢር የገልጽላችሁ ዘንድ የእግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። እርሱም የአባቴ የወንድም ልጅ ናት። በሕፃንነቷም አባቷ ሞተ በአባቴም ቤት ከእኔ ጋር አደገች። አካለ መጠን ባደረሰን ጊዜ አባቴ እርሷን አጋባኝ። ወደ ጫጉላ ቤትም በገባን ጊዜ እኔ እህት ስሆን ለአንተ እንዴት አጋቡኝ አለችኝ። እኔም የምትፈቅጅኝ የምትፈቅጅ ከሆነ ድንግልናችን ጠብቀን በአንድነት እንኖር፣ ይህንንም በመካከላችን ያለውን ምስጢር የሚያውቅ አይኑር አልኋት። በዚያ በዚህም ተስማምተን በአንድ ቤት ውስጥ በአንድ አልጋ የተኛን አንድ መጎናጸፊያ እየተጎናጸፍ አርባ ስምንት ዓመት ያህል ኖርን። ይህንን ሥራችንም ያለ እግዚአብሔር የሚያውቅ የለም። እኔም እርሷ ሴት እንደሆነች አላወኳትም። እርሷ ሴት እንደሆነች አላወኳትም። እርሷ እኔን ወንድ እንደሆንኩ አታውቅም። በየሌሊቱም ሁሌ ሁሉ በንስር አምሳል ወደ ምኝታችን እየገባ ክንፎቻችን ክንፎቹን አልብሶን ያድራል። ሲነጋም ከኛ ይሰወራል አላቸው። በዚያን ጊዜ በደላቸውን ይቅር ይላቸው ዘንድ ከእግሩ ስር ወድቀው ለመኑት። እርሱም ይቅር አላቸው፣ አጽናናቸውም። ይህንንም ድንቅ ስራ ያዩ ሁሉ ምስጉን እግዚአብሔርን አመሰገኑት አመሰገኑት። በዚህም አባት ዘመን ስማቸው ቀለሚጦስ አርጌንስ የሚባሉ ሌሎችም መናፍቃን ሰዎች ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖት የፈጠራ መጽሐፍን ጻፉ። እርሱም አውግዞ ከምዕመናን ለያቸው። እርሱም ሁልጊዜ ያለ ረፍት ከጠዋት እስከ ማታ ምዕመናን የሚያስተምራቸው ሆነ። ሸምግሎም በደከመ ጊዜ በአልጋ ላይ አስቀምጠው ተሸክመው ወደ ቤተ ክርስቲያን ያደርሱታል። እስከ ማታም ድረስ ያስተምራቸዋል። ሰዎችም ሁሉ ትምህርቱን ይሰሙ ዘንድ ይጨናነቃሉ የመላ የሕይወቱ ዘመን መቶ ሰባት ነው። በሰላም በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ በአባ ጸሎት ይማረን፣ በቅዱስ አባ ጸሎት ይማረን። በረከቱ ከእኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ጸንቶ ይኑር ለዘላለሙ አሜን። በዚችም ቀን የጻድቃን የጴጥሮስና የተወራራሽ የተወራራሽ ጳውሎስ የዲዮናሲዮስ የያዕቆብ የአቡ ጡፉ የቴዎድሮስና የሚናስ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። እንደ አምላክ በሚሆን በአብ በወልድ ወንፈስ ቅዱስም ጥቅምት 13 በዝችም ቀን ቀሲስ አብጥሊማኮስ እና ወንድሞቹ በሰማትነት አረፉ። በዚችም ቀን ደግሞ የመነኮስ ዘካርያስ የረፍቱ መታሰቢያ ሆነ። በዚችም ቀን የአውስኖ፣ የአውሲኪዮስ፣ የዮሐንስ አፈወርቅ፣ የታውዶሮስ፣ የታውዶሮስ፣ የአብላስ፣ የወንድሞቹ፣ የናውላዎስና የአቤላ መታሰቢያቸው ነው። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊትን አነስተኛ መባ እንደተቀበልህ ለሁልጊዜ ጊዜ የሚያገለግሉ አእላፍ መላእክትን እያሳሰፉ በችግር የጊዜ ማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌልን ሰባኪያን ሐዋርያትና ሰማዕታት፣ ጻድቃን፣ መላእክት ፍጹማን፣ ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን ጉባኤ ቦታ ባርኩ። ይህንም መጽሐፍ መወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዝ ወደ አማርኛ የተረጎመውን ቃለ ንባቡንም በእርጋታ መንፈስ እናንተ በተመስጦ ሌና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ ድንግል ማርያም ጸሎ በድንግል ማርያም ጸሎት ኢየሱስ ክርስቶስም በአንድነት ይማረን አሜን። ባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ በቃድ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት ሁ ዛሬ ሁሉ ይቅር በለን እኛም የበደሉ ሁሉ ይቅር እንደምትል አቤቱ ወደ ማድነን ተናትና አይ ክብር ምስጋና ለዘላለሙ አሚን። መቤታችን ቅዱስ ድንግል ማርያም ሆይ በመልኩ በቅዱስ ገብሬ ሰላምታ ሰላም ልሽ አለው። በሀሳብሽ ድንግልነሽ በስጋሽን ድንግልነሽ አሸናፊ እግዚአብሔር እናቶኝ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽነሽ የማጸንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስትቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ንጽት ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ብርክት ሆይ ደስ ይበልሽ። ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርተውንና ምረቱን ለምኝልን ኃጢአታቸውን ሊያስተስርልን ዘንድ ለዘላለሙ አሚን ምስጋና ይሁን።